እንዴት ነው ሰላም እንደዚህ ቅንጦት የሆነብን እንዴት ነው ሰው በሰላሙ ላይ የሚደራደረው በሁለቱ ትልልቅ ሃይማኖቶች በእስልምና አሰላሙ አለይኩም ወራህመቱላ ወበረካቱ ማለት የአላህ ሰላም በአንተ ላይ ይውረድ ማለት ነው ክርስቶስ ከደቀ መዛሙርቱ ጋር ገና ሲገናኝ ሰላም ለእናንተ ይሁን ነው የሚለው ሶስት ነገሮች ያስፈልጋታል አንደኛ ሰላም ሁለተኛ ልማት ሶስተኛ የባህር በር በስነስርዓት ሽሮና እንጀራ አጣቅሶ መብላት ያቃተው ማህበረሰብ ለመገንጠል ክልል ለመሆን ዞን ለመሆን ወረዳ ለመሆን የማይነሳ የማይጋገር የማይቦካ ነገር የለም። አፄ አምደጽዮን ኮር መሐመድ ቢሆኔ ክፍለ ጦር ከሸዋሮቢት ወደ ደብረ ሲና ሲጓዝ በነበረው የባንዳ ቡድን ላይ እርምጃ ወስዶ ሞትና ቁስለኛ ሲያደርግ ቁስለኛ ግማሹን ወደ ምንድነው ወደ ሞት ወደ መቃብር ሸኝተውታል ትላለች። ባንዳ የምትለው ኢትዮጵያ መከላከያ ሰራዊት ነው። ይች ሴትዮ ቁጭ ብሎ የሚያዳምጥ ሰው እንዴት ኢትዮጵያ ሰላም እንድትሆን ይፈልጋል? አዲስ አበባ ዙሪያ ለገጣፎ አካባቢ ያሉ ነዋሪዎች ሌሊት 11 ሰዓት ላይ ስፖርት ካልሰራችሁ ቤታችሁ አናታችሁ ላይ ይፈርሳል በሚል ማስፈራሪያ ከሌሊቱ 11 ሰዓት ተነስተው ስፖርት እንዲሰሩ እየተገደዱ መሆ አንድ ሰዓት እስኪ ያዳምጥ። አንከር ሚዲያ ኢትዮ ፎረም የሚያወራውን ነገር ለአንድ ሰላሳ ደቂቃ ቁጭ ብላ አዳምጥ እስኪ። ኢትዮጵያ በህልውና ያለች አይመስልም። በቃ ፈርሳለች ኦሬዲ እነሱ እንደሚያወሩት። ያንን ሚዲያ እያዳመጥክ ሰላም ይኖረኛል ብሎ ማሰብ እናንተን ነው ትልቅ በለም እዚህ ይሄን ያህል ዓመት በጣም በጣም ማፈሪያ ማፈሪያ ሌባ በስም አሁን አንተ አብይን ትወቅሳለህ። ከዳ ከዳ ለእግዚአብሔር አንተን አፋለህ ሞራል አለ በምን ሞራል መለኪያ የትናንት በአካባቢያችን የምናውቃቸው ጎረምሶች በሬያቸውን እየሸጡ መሳሪያ እየገዙ ግብርናውን ንቀው ሽፍትነትና አሸባሪነትን ፈልገው ወደ ጫካ ሲገቡ ያበረታታ ናቸው እኛ አይደለንም ወይ? ሰላም ለእናንተ ይሁን፣ የተከበራችሁ የመሆን መልቲሚዲያ ቤተሰቦች፣ እንደምናላችሁ ብሩክ የሽወርቅ አሰፋ ከመሆን መልቲሚዲያ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 ሚዲያ በዛሬው ፕሮግራማችን ከፊት በተመለከታችኋቸውና ከዛ ጋር ተያያዥ በሆኑ ጉዳዮች በተለይም ደግሞ ኢትዮጵያውያን ሰላማችንን ለምን አጣን በሚል ርዕስ አጠር ያለ ቆይታ የምናደርግ ነው የሚሆነው። ከፕሮግራማችን ጋር መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ሁላችንም ኢትዮጵያውያን እንደምናቀው ለኢትዮጵያውያን ወይም ለኢትዮጵያ ብቻ ሳይሆን ለመላው ዓለም ህዝብ፣ ለሰው ልጅ ፍጥሩ ሁሉ ለሰው ልጅም ብቻ ሳይሆን በአጠቃላይ በምድር ላይ ላለ ፍጥረት በሙሉ ሰላም እጅግ በጣም አስፈላጊ የሆነ ጉዳይ እንደሆነ ይታወቃል። እንግዲህ ከሰሞኑ ፊልድ ማርሻል ብርሃኑ ጁላ አንድ መድረክ ላይ ተገኝተው ከሰሞኑ የወታደማነው የመከላከያ ሰራዊት በዓል ሲከበር የመከላከያ ሰራዊት ቀን ሲከበር ያደረጉት ንግግር ነበረ። ኢትዮጵያ ሶስት ነገር ያስፈልጋታል፣ አንደኛው ሰላም፣ ሁለተኛው ልማት፣ ሶስተኛው የባህር በር ያስፈልጋታል ብለዋል። እና ልማት በሰው ልጅ በኮሚትመንት በስራ በልፋት በድካም በእቅድ እና በአላማ የሚሳካ ነገር ነው ልማት። የባህር በራችንም እንዲሁ በተለያዩ ህጋዊ አካሄዶች ካልሆነም ደግሞ በምንችለው አቅም ሁሉ ተጠቅመን ያጣነውን የባህር በር ለማስመለስ የሚከለክለን የሚገደን ነገር እንደሌለ ለሀገር የሚያስቡ ለሀገር የሚሰሩ ሀገር ያጣችውን ሀብትና ንብረት እናስመልሳለን የሚሉ መሪዎችና የሀገሩን ሉዓላዊነት ጥቅምና ክብር ለማስከበር ወደኋላ የማይል ህዝብ እስካለ ድረስ እንደሚረጋግጥና እንደሚጠበቅ ይታወቃል። ነገር ግን ከልማትና ከባህር በር ጋር እኩል ኢትዮጵያ ሰላም ያስፈልጋታል ሊባል የቻለበት ምክንያት ምንድን ነው? ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ መዘጋት አይገባትም። ህዝባችን አሁን መቶ ሰላሳ ሚሊዮን ነው።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 ባህር በርም እናሳካለን። ለምንድን ነው ሰላማችንን የዚህን ያክል በመንግስት ደረጃ ኢሹ ሆኖ ሰላም እንደሚያስፈልገን እየተነገረን ያለው? እያንዳንዱ ኢትዮጵያዊ ያጣውን ሰላም በምን ምክንያት እንዳጣ ገብቶታል ወይ? መቼ ነው ሰላማችን ያጣ ነው፣ ለምንድን ያጣ ነው፣ እንዴት ነው ሰላማችን ያጣ ነው የሚለውን ነገር በደንብ እንደንነጋገርበት ስለፈለኩኝ ነው ዛሬ። ከቅርብ ጊዜ ወዲህ በተለይ በተለይ ይሄ ህወሀት የሚባል ገንጣይ ተገንጣይ ፓርቲ የትግራይ ነፃ አውጪ ተብሎ መጥቶ የኢትዮጵያ ስልጣን ላይ ተቀምጦ ለ27 ዓመት ከቆየ በኋላ በኢትዮጵያ ሰማይ ስር የዘርና የቋንቋ ፌዴራሊዝም ተግባራዊ አድርጎ በአንቀጽ በህገ መንግስት በተደገፈ አንቀጽ 39 በሚባል አፍራሽ አንቀጽ ኢትዮጵያ እንድትበታተን የራስን እድል በራሲ መወሰን እስከ መገንጠል የሚል አንቀጽ አስገብቶ ለሀያ ሰባት ዓመታት ያክል ሀገሩን ለማፍረስ ሲሰራ የነበረ ፓርቲ እንደነበር ይታወቃል። በተአምር ኢትዮጵያ ሳትፈርስ በተአምር ብቻም ሳይሆን በልጆቿ ተጋድሎ ኢትዮጵያን የሚሉ ለኢትዮጵያ የተሰዉ የኢትዮጵያን መፍረስና ኢትዮጵያን መጥፋት የማይፈልጉ ዳር ድንበሯ ላይ ወድቀው በአጥንታቸው አጥር ሆነው የኢትዮጵያን ዳር ድንበር አስከብረው የኖሩ የአባቶቻቸው ልጆች የሆኑ የኢትዮጵያን መፍረስ የማይፈልጉ ጀግኖች ስላሉ እናቶቻችን፣ አባቶቻችን በተለያዩ መንገዶች ሁሉ እየታገሉ እሴታችንም የኖርንበት ማንነታችንም እንድንፈርስ የሚያደርገን ሳይሆን የተጋመድንበትና የተሳሰርንበት የተዋለድንበትና የተዋደድንበት ኢትዮጵያዊነት ስለሆነ በቀላሉ ሊፈርስ የማይችል አለት ሆኖ ደድሮ አስቸግሮት ሳይፈርስ ቀር እንጂ ወያኔ ሊያፈርሳት ሲሰራ የነበረች ሀገር እንደሆነች ይታወቃል። ከዚያ በኋላ ወያኔ 27 ዓመት ሙሉ ኢትዮጵያን ሲያስተዳድር የኖረው እሱ መግዛት በማይችልበት ሰዓት፣ እነሱ ስልጣናቸው አደጋ ላይ በሚወድቅበት ሰዓት የትግራይ ነፃ አውጭነት ካርታቸውን ከጉያቸው አውጥተው ያንን ካርታ መጫወት እንደሚጀምሩ ያውቁት ነበር ድሮ። እና አቦይ ፀሐይ እና አባይ ፀሐይ የሚባሉት እነስዩም መስፍን እኛ ካልገዛናት። እኛ ከኢትዮጵያ ስልጣን ላይ ከተወገድን ኢትዮጵያ እንደ ዩጎዝላቢያ ትሆናለች ይሉን ነበር፣ ትበታተናለች። ለምን እንድትበታተን አድርገው አዘጋጅ ተዋት እንደተቀመጡ ስለሚያውቁ ያኔም ከዚያ በኋላ በኢትዮጵያውያን ትግል ይሄ አሸባሪ ቡድን ይሄ የትግራይ ነፃ አውጪ ይሄ የጠላት ጉዳይ አስፈጻሚ እና የቅኝ ገዢ ፓርቲ ከኢትዮጵያ ስልጣን ላይ በኢትዮጵያውያን ትግል ሲወገድ ከዚያ በኋላ እንደፎከሩት ኢትዮጵያ እንድትፈርስ ሲያዘጋጇት ነበርና እና ከአብዲ ኢሌ ጀምሮ በሶማሌ ክልል የጀምረው ከዛ በቦረና ከዛ በሲዳማ በሲዳማ እና በወላይታ ከዛ በሶማሌ እና በኦሮሚያ ከዛ በከሚሴ እና በጣይ አካባቢ በተለያዩ የኢትዮጵያ ክፍል በመተከል በጋምቤላ፣ በአሶሳ በቤንሻንጉል ጉሙዝ አካባቢ የነበረው እልቂት በሙሉ ኢትዮጵያ እንድትፈርስ በተለያየ ቦታ በተለያየ አቅጣጫ ተቀብረውላት የነበሩ ፈንጆች ልክ ህወሀት ከስልጣን መውደቁን ተከትሎ በየአቅጣጫው አቅጣጫው መፈንዳት የጀመሩበት ጊዜ ነበር። ከዛ በኋላ ሰላማችን አደጋ ውስጥ ነው ያለው። ለምን? ወያኔ ይችን ሀገር እንድትፈርስ አድርጎ አዘጋጅቷት ስለሄደ አብዛኛው ማህበረሰብ በተለይ ይሄ ወጣቱ ትውልድ የሚባለው በወያኔ ዘመን ያደገው ትውልድ አይመረምርም፣ አይጠይቅም። የነገሩትን ሁሉ ተቀብሎ መሄድ ስለሆነ ያንን የወያኔን ትርክት ተከትሎ ስለ ኢትዮጵያዊነታቸው ምንም ሳይነገራቸው ስለ ዘርና ስለ ፌዴራሊዝም፣ ስለ ቋንቋና ስለ ዘር ማንነት፣ ስለ አጥንት ቆጠራ እየተነገራቸው ያደጉ ልጆች መገንጠል ፋሽን ነው የሚመስላቸው። ስለዚህ በዛ ሁኔታ በተሳሳተ መንገድ ለ27 ዓመት በበጀት ታግዞ በመንግስት መዋቅር ታግዞ በተለያየ ፈንድ በዓለም አቀፍ መንግስታት እርዳታ ታግዞ ኢትዮጵያን ለማፍረስ ሲሰራ የነበረው ስራ ከ2010 ዓ.ም ጀምሮ ወያኔ የዘራው ፍሬ፣ ወያኔ የቀበረው ቦምብ በያገሩ እየፈነዳ ከዛ በኋላ ኢትዮጵያውያን ሰላማችን አደጋ ላይ እንዲወድቅ እንደዚህ በሀገር አቀፍ ደረጃ ከልማትና ከባህር በር ጋር እኩል ሰላም ያስፈልገናል የሚል ምክር እየተነገረን እንድንቀጥል ሆነናል። ነገር ግን እያንዳንዱ ማህበረሰብ እያንዳንዱ ህዝብ ሰላሙን ሳይፈልገው ቀርቶ ነው ወይ? ሰላም ምን ያክል ዋጋ እንዳለው እያንዳንዳችን አናቅም ወይ? እንዴት በመንግስት ደረጃ ኢትዮጵያ ሰላም ያስፈልጋታል ሲባል ሀገሩ፣ ህዝቡ በሙሉ እኮ በአጠቃላይ ለሰላሙ እየሰራ አይደለም? ረባሾችን ለማስታገስ በጥባጮችን፣ ሰላሙን የሚነሱትን ሰዎች ለማስታገስ ህዝቡ እየተባበረ አይደለም ማለት ነው። ያ የሆነው ለምንድን ነው ለምንድን ነው ሰላማችንን ያራከስ ነው? ለምንድን ነው ሰላም አጥቶ ማደር ቀላል የሆነልን? ለምንድን ነው ብጥብጥና ረበሻ የሚናፍቀን ሰዎች የሆን ነው? የሚለውን ነገር በደንብ አጽንኦት ሰጥቶ ማየት ያስፈልጋል። ምን መጥቶብን ነው ሰላማችንን ያጣ ነው? ሰላማችንን የተወሰደብን፣ ሰላማችን የተነፈገን፣ ምን ሆነን ነው ራሳችን አሳልፈን ሰጥተን ነው ወይስ ሰላማችን ተወስዶብን ነው የሚለውን ጥያቄ ምንም እንኳን የጠላት ጉዳይ አስፈጻሚና የጠላት ተላላኪ ቢሆንም ወያኔ ነገር ግን ከውጭ የመጣ ጠላት እንደ ባንዳ ካልሆነ በስተቀር ከውጭ የመጣ ጠላት ቅኝ ገዝቶን ሰላማችንን ለማጥፋት የተሰራብን ነገር የለ። የህልውና አደጋ መጥቶብን ነው ወይ ማለት አሁን ይሄ በብሄር ፌዴራሊዝም በብሄር እየተነሳ በያቅጣጫው ምናምን እያለ የእንትና ነጻ አውጪ የእንትና ነጻ አውጪ የእንትና ብሄር የእንትና ግንባር እንትና ክልል እንትና ክልል መሆን አለበት እንትና ዞን መሆን አለበት፣ የሚል ሰጣ ገባ ውስጥ የገባው ማህበረሰብ በሙሉ በስነ ስርዓት ሽሮና እንጀራ አጣቅሶ መብላት ያቃተው ማህበረሰብ ለመገንጠል ክልል ለመሆን ዞን ለመሆን ወረዳ ለመሆን የማይነሳ የማይጋገር የማይቦካ ነገር የለም። በነዚህ ሂደቶች ውስጥ ግጭት እና ረብሻ ለመሃል ላይ በነዚህ ሂደቶች ውስጥ የህወሀት የሻዕቢያ የግብፅ የሌሎች የጠላት አጀንዳዎች አሉ። ስለዚህ በጋራ ሆነን መኖር ሳንችል ቀርተን ነው ወይ? ከህወሀት በላይ ሊያፈርሰን የሞከረ ነበር ወይ? ህወሀት የሚባል አሸባሪ ቡድን ከላያችን ላይ ተነቅሎ ሲጠፋ እኛ በራሳችን ጊዜ ሰላማችንን ለማጣት የፈቀድ ነው። ለምንድን ነው ከየጉያችን፣ ከየጎረቤታችን፣ ከጉርብትናችን እየወጡ ትላንት በአካባቢያችን የምናቃቸው ጎረምሶች በሬያቸውን እየሸጡ መሳሪያ እየገዙ ግብርናውን ንቀው ሽፍትነትና አሸባሪነትን ፈልገው ወደ ጫካ ሲገቡ ያበረታታናቸው እኛ አይደለንም ወይ? መሳሪያ ነቅናቂነትን መሳሪያ ተሸክሞ ነፍጥ አንግቦ በየከተማው ከተማ ለከተማ ማውደልደልን እንደ ጀግንነት የምንቆጥረው እኛ አይደለንም ወይ? ጀግንነት ማለት ትርጉሞ የጠፋብን፣ ገዳይ ገዳይ ያልሽው አባትሽ ይገድል እያለሚዘፍን ማህበረሰብ ያለበት በየአቅጣጫው ገዳይነት እንደ ጀብድ የሚታይበት ነገሮችን ተነጋግሮ በሰለጠነ በአንደኛው ክፍለ ዘመን በንግግር በውይይት መፍታት በሚቻልበት ዓለም መሳሪያ እያነገበ አዳሜ ሲወጣ ስንቶቻችን ነን የኛ ጀግና እያል ፈሪውን ሁሉ ያጀገን ነው። አጭበርባሪውን፣ ሌባውን፣ ዘራፊውን ሁሉ ጀግና አድርገን ለሀገር መሪነት አይደለም ለአንድ ቀበሌ አስተዳዳሪነት የማይመጥኑ ሰዎችን ነጻ አውጪ ብለን የሾምናቸው እና የተቀበልናቸው ስንቶቻችን ነን። ዛሬ ሰላም ያስፈልገናል እየተባለ በየአደባባዩ የሚነገረን የኔ ያንተ፣ የናንተ፣ የሁላችን ሰላም ነው የተነፈገው። የሀገር ሰላም ነው የነፈግነው። ደግሞ ሰላማችንን እኛው ራሳችን በራሳችን በገዛጃችን ነው። ለምን? ዘረኝነት ፋሽን ሆኖብን? ዘረኝነት የወያኔን የዘረኝነት ፖለቲካ ተግባራዊ ማድረግ ስለፈለግን? የወያኔን አጀንዳ ይዞ የሚመጡ አሸባሪዎችን የእንትና ነጻ አውጪ፣ የእንትና ብሔር ተሟጋጭ፣ የእንትና ተቆርቋሪ የእንትና የእንትና ብሔረሰብ ቃል አቀባይና እንደ እንደራሴ ነን የሚሉ ሰዎችን እየተከተል ራሳችን በገዛጃችን ኢትዮጵያዊነታችን ላይ ኢትዮጵያ ሀገራችን ሰላም እንድታጣ ኢትዮጵያዊነታችን ሕልውና አደጋ ውስጥ እንዲገባ ያደረግነው ነው የፈቀድነው እኛ ራሳችን አይደለን? ከሰሞኑ ይህን የዘረኝነት ፖለቲካ ከሚያቀነቅኑ ሚዲያዎች መካከል በጣም ብዙ ሚዲያዎች አሉ የዘር ፖለቲካን የሚያቀነቅኑ ነገር ግን እነዛ ለመጠፋፋት እንድንጠፋፋ እንድንፈርስ እርስ በርስ እንድንጋደል ኢትዮጵያ ሰላም እንዳይኖራት ሌት ተቀን ሲለፉ ሲሰሩ የነበሩት ኢትዮ 360 የሚባል ሚዲያ ነበረ ያንን የአሸባሪ ሚዲያ ስንቶቻችን ስንከታተል ነበር ስንቶቻችንን ኮመንት ላይ እየጻፍን ጀግኖች ጀግኖች ስንላቸው የነበር ነውና ሀብታም ምን እየሆኑ ነው እነዛ ሰዎች ያሉት? ዛሬ እንደ ጀግና፣ እንደ ነፃ ውጪ፣ እንደ አማራ ብሔር ተሟጋች እንደሆነ ብሔር እንደሆነ ቡድን፣ እንደ ራሴ የእንትና ሰብአዊ መብት ተሟጋች አድርገን የቆጠርናቸው ሰዎች ዛሬ ካሜራ በመስረቅና ባለመስረቅ እየተጣሉ እየተፈረካከሱ ያሉ ሰዎች ናቸው። ከስልክ ውጪ ምንም ይዘ መውጣት አይችልም ከስልክ ውጪ ምንም ይዘው መውጣት አችልም። ያ ከስልክ ውጪ ምንም ይዘው መውጣት አችልም። ፖሊስ ርቀትን ጠብቀህ ልዩ እየጠራች ነው

አጠቃሊ ነው። ሌባ ማለት አንተ በምን ምን እነዚህን ሰዎች ተከትለን አይደለም ወይ? እነዚህን ሰዎች እያዳመጥን አይደለም ወይ? ሰላማችንን በገዛጃችን እንድናጣ ያደረግ ነው እና ሀብታሙ አያሌው የሚያወሩትን ያወሩትን ኢትዮ 360 የሚያወራውን በዚህ ደረጃ ክብርና ስነ ምግባር ምንም አይነት ስብዕና የለላቸው ከጥቅም ውጪ የማንም ብሔር የማንም ሀገር የማንም ግሩፕ የማንም ቡድን ተወካይና ጠበቃ ለመሆን የማይችሉ ለራሳቸው እንኳን ጥብቅና መቆም የማይችሉ ሳንቲም ቅጭል ባለበት ቦታ ሁሉ ተንደርድረው የሚገኙ እነሱ ገንዘብ የሚያገኙበት እስከሆነ ድረስ ሀገር ቢፈርስ፣ ብሔር ቢፈርስ፣ ህዝብ ቢተላለቅ፣ ደም ቢፈርስ ጉዳያቸው ያልሆነ እንደነ ሀብታሙ አያሌው እና እንደነ ኢየሩሳሌም አይነት አሸባሪ ሰዎችን እንደ ጀግና እየቆጠርን ስንቶቻችን ስናዳምጣቸው ነበር። ዛሬ ስንቶቻችሁ ታዳምጣላቸው እነዚህን ሰዎች እነዚህን ሰዎች እያዳመጠ ሰው እንዴት ሰላም ሊኖረው ይችላል? ኢትዮ ፎረምን እያዳመጠ መረጃ ቲቪ የሚባል እያዳመጠ አንካር ሚዲያ የነ መሳይ መኮንን ያየ ሰው ሽመልስ የሚባል የህወሓት አፈቀላጤ የህወሓት ቀንደኛ አሸባሪ ምንም ነገር የማይጥመው ማር ማር ቢያለሱት መረረኝ የሚል ከንቱ እንደ መሳይ አይነት ምንም አይነት የሰውነት ስብዕና እየለለው። አንድን መሪ የአንድን ትልቅ ሀገር የኢትዮጵያን መሪ ላጥቁጭ አድርጎ የሚዘልፍ ኢትዮጵያዊ ስነ ምግባር ያልፈጠረባቸው ሰዎችን ቁጭ ብላቸው የምታዳምጡ ሰዎች እንዴት ሰላም ልታገኙ ትችላላችሁ? እንዴት እናንተ እያላችሁ ሰላም ልናገኝ እችላለን? ራሳችን አይደለንም ወይ ሰላማችን አሳልፈን የሰጠነው? ኢትዮጵያ ፈረሰች፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ጫፍ ላይ ደርሳለች፣ እየፈረሰች ነው ልትፈርስ ነው። አይደለም እኮ እነ ልደቷ እያሉ እኮ እየፈረሰች ነው አይደለም። አሁን እየፈረሰች ነው ነው የሚሉት ልትፈርስ ነው ሳይሆን አሁን በመፍረስ ላይ ናት እያሉ እነመሳይ መኮንን የሚያወሩትን ወሬ የሚያዳምጥ ሰው እንዴት ሰላም ሊያደር ይችላል? እንዴት ሰላም አጠገቡ ሊደርስ ይችላል? እንዴት ሰላም ሊኖረው ይችላል? እንዴት ለሰው ሰላም ሊሰጥ ይችላል? እንዴት ነው ሰላም እንደዚህ ቅንጦት የሆነብን? እንዴት ነው ሰው በሰላሙ ላይ የሚደራደረው በሁለቱ ትላልቅ ሃይማኖቶች። በእስልምና አሰላሙ አለይኩም ወረሐመቱላሂ ወበረካቱ ማለት የአላህ ሰላም በአንተ ላይ ይውረድ ማለት ነው። ክርስቶስ ከደቀ መዛሙርቱ ጋር ገና ሲገናኝ ሰላም ለእናንተ ይሁን ነው የሚለው ብሄር፣ ለናንተ ይሁን፣ ዘር ለእናንተ ይሁን፣ ዜግነት ለእናንተ ይሁን አላሉ። ሁለቱም ሃይማኖቶች የኢትዮጵያ ህዝብ አማኝ ያለበት ሀገር ነው አይደል? ሁለቱም ሃይማኖቶች ሰላም ለእናንተ ይሁን ነው የሚሉት። እንዴት ነው የሰው ልጅ ሰላሙን እንደዚህ አሳልፎ ለመስጠት ለዘረኝነት ለመጠፋፋት ለመገዳደል ፈቃደኛ ሆኖ በዚህ ደረጃ የራሱን ሰላም አሳልፎ ሰጥቶ ሰላሙን እየተነሳ የሚኖረው እንደዚህ በካሜራ ስርቆት የሚተራመሱ ሰዎች እንኳን አይደለም ለአንድ ሀገር ኢትዮጵያን ለምታክል ሀገር አይደለም ለራሳቸው ቤተሰብ እንኳን ክብር የሌላቸው ሰዎች ስለ ሀብታማ አያሌው አላውራም ሀብታማ የእሱን ድንቁርና ከዘጠና ሰባት ዓመተ ምህረት ጀምሮ ኢህአዴግ በነበረበት ሰዓት ጀምሮ የአዲስ አበባ ወጣቶችን እያስተኮሰ ያስጨረሰ አሸባሪ የህወሃት ሰላይ የኢህአዴግ መረጃ አቀባይ እንደነበር ከዚህ በፊት በሰራሁበት ቪዲዮ ተናግሬያለሁ። አሁን ስለሱ አላወራም። የእሱ ሌብነት፣ የእሱ አሸባሪነት፣ የእሱ ገንዘብ ለቃሚነት፣ ጥቅም አባራሪ ሰው መሆኑ ዛሬም ያልገባው ሰው ካለ አሁንም ሂዶ ኢትዮ ሰገነትን ያዳምጥ። ነገር ግን እየሩስ የምትባለው እቺ ሴትዮ ምን ስታወራ ነበር? ከዚህ በፊት የሚለውን አንድ ቪዲዮ ልጋብዛችሁ፣ አንድ ብቻ ነገር ግን የአማራ ፋኖ በጎጃም አንደኛ ክፍለ ጦር የባህር ዳር ብርጌድ አንድ ሻለቃ ብቻ ናት። ይህንን አካባቢ እንዳይሆኑ አድርገው ይህንን በላይ ዘለቀ ሻለቃ ማለት ነው፣ የአመራሩን ጨምሮ ይህን የሰው በላ ቡድን ሬሳን ነው ሬሳውንና ቁስለኛውን እንዲከምር እስከሚያደርግ ድረስ ከፍተኛ ጉዳት ማድረሳቸው ነው የአማራ ፋኖ ሸዋ ህዝባዊ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር መሐመድ ቢሆኔ ክፍለ ጦር ከሸዋሮቢት ወደ ደብረ ሲና ሲጓዝ በነበረው የባንዳ ቡድን ላይ እርምጃ ወስዶ ሞትና ቁስለኛ ሲያደርግ ወደ አካባቢው ከመካነ ሰላም ተነስቶ ወደ ቢሊ ከተማ ለመግባት የሞከረውን ይሄ ሰው በላ ቡድን እስካረፈበት ቦታ ድረስ በመሄድ ዋጋውን ሰጥተውታል ሲል ነው ጋዜጠኛ ተመስገን ለኢትዮ ሶስት ስልሳ ባደረሰው መረጃ እያመለከተው። እንዲሁም ደግሞ ከደብረ ብርሃን ሬሽና እስረኞችን ይዞ ሲጓዝ በነበሩ ሀይል ላይም በተመሳሳይ እርምጃ መውሰዱ ነው የክፍለ ጦሩ ቃል አቀባይ ፋኖ ምናል ከበደ ለኢትዮ ሶስት ስልሳ ባደረሰው መረጃ እያመለከተው። በዚህ እንግዲህ አስራ አራቱ ቁስለኛ ሲደረጉ ከሀያ በላይ የሚሆኑት ደግሞ እንዳይመለሱ ተደርገው መሸኘታቸውንም ገልጾልናል። አዲስ አበባ ዙሪያ ለገጣፋ አካባቢ ያሉ ነዋሪዎች ሌሊት አስራ አንድ ሰዓት ላይ ስፖርት ካልሰራችሁ ቤታች ናታችሁ ላይ ይፈርሳል በሚል ማስፈራሪያ ከሌሉ አስራ አንድ ተነስተው ስፖርት እንዲሰሩ እየተገደዱ መሆኑ። በሰሜን ሸዋ ማን ነው በደብረ ብርሃንና በሸዋሮ ቤት አካባቢ የሆነ ነገር ጭኖ ሲሄድ የነበረውን ባንዳ ጀግኖቹ ፋኖች ደርሰው እንዳይሆን አድርገው ጨፍጭፈው፣ ግማሹን ቁስለኛ፣ ግማሹን ወደ ምንድነው ወደ ሞት ወደ መቃብር ሸኝተውታል ትላለች። በአንዳ የምትለው ኢትዮጵያ መከላከያ ሰራዊትን ነው። ይቺን ሴትዮ ቁጭ ብሎ የሚያዳምጥ ሰው እንዴት ኢትዮጵያ ሰላም እንድትሆን ይፈልጋል? እንዴት እሱ ራሱ ሰላም ሊኖረው ይችላል? አሁን ይቺ ሴትዮ ሀብታሙ አያሌው ጋር በካሜራ ስርቆት፣ በጥቅም ሸራፊ ጥቅም አታገኝም እያለች ስትከራከር ለአማራ ብሔር የቆመች ብሎ የሚያምን ሰው አለ ወይ? አሁን ለኢትዮጵያ ነው የምታስቡት ሴትዮ ብሎ የሚያወራለው ወይ? እንዴት ነው ሰው መከላከያ ሰራዊትን ሄዶ የሚወጋን አሸባሪ ጀግና እያለች የምታወራ መከላከያ ሰራዊትን መታህ ማለት እኮ ኢትዮጵያ ፈረሰች ማለት ነው። በመከላከያ ሰራዊት ላይ የሚመጣ ምንም አይነት ድርድር መኖር የለበትም። በመከላከያ ሰራዊት ከመጣ የመኖርና ያለመኖር ጉዳይ ነው። ከዛ በኋላ መከላከያ ሰራዊትን ከጀርባ እያስመቱ ዶላር እያዋጡ ገንዘብ እየላኩ እያንዳንዱ ኢትዮጵያዊ የነሱን የጥላቻ የመርገምት የክፋት የዘረኝነት የአጥንት ቆጣሪነት የደም አፍሳሽነት ፖለቲካ እያዳምጠ ጠዋት ሲነሳ እንዴት ሰላም አውለኝ ብሎ ሊነሳ ይችላል? እኛንን የፈቀድ ነው። ማንም መጥቶ ይሄንን ቻናል የከፈተብን የለም፣ ፈልገን ሰርች አድርገን የእነሱ ሚዲያ የሚያዳምጡ ሰዎች፣ ለሀገር አፍራሾች መጠቀሚያነት ራሳቸውን አሳልፈው የሰጡ ሰዎች እና እራሳችን ኢትዮጵያውያን እና ቆም ብለን ልናይ ይገባል። ቢያንስ እና ሀብታሙ አያሌው ዛሬ እየተወራከቡ እየተተራመሱ ያሉበትን ነገር ስናይ ምንድን ነው የሆነ ያለው ምን ሲሉ ነበር እነዚህ ሰዎች? ከዚህ በፊት ፋኖ ይሄን ሀገር ተቆጣጠረ፣ እንደዚህ ተቆጣጠረ፣ ሀገር አሸበረ፣ መከላከያ እንደመሰሰው ምናምን ለምን ኢትዮጵያን ለማፍረስ ለምን የዘረኝነት ፖለቲካ አውርተው እነሱ ሳንቲም ለመልቀም አሁን የሚጣሉት እኮ በሳንቲም ነው። ካሜራችንን ይዘህ አትሄድም እየተባሉ የሚደባደቡት እኮ እነዚህን ሰዎች ነው። አሁን ኢትዮ ፎረምም እነ መሳይ መኮንን እነ አንከር ሚዲያም መሳይ መኮንን እኮ ኢትዮጵያ መጥቶ ወያኔ ገና ወደ ደብረ ሲና ከመምጣቱ በፊት በሶስተኛው ዙር ጦርነት ዶክተር አብይ ወደ ግንባር ከመዝመቱ በፊት መሳይ መኮንን አዲስ አበባ ነበር። ወያኔ ሶስተኛ ዙር ጦርነት ለኩሱ ደሴን አልፎ ወደ ደብረ ሲና እየመጣ ነው ሲባል ቪዛውን አሳጥሮ ለሶስት ወር ነው ለስድስት ወር መጥቶ የነበረው ሰውዬ ቪዛውን ለአጭር ጊዜ ለነገ ማታ እንዲሆንለት አድርጎ ከኢትዮጵያ ነቅሎ የጠፋ አሸባሪ ነው መሳይ መኮንን ማለት። የሆነ አስቸጋሪ ነገር የሆነ ፈተና የሆነ ከባድ ነገር የመጣ ሲመስላቸው እነሱ የኢትዮጵያን ህዝብ አደጋ ላይ ጥለው እነሱ ወደሌላ ሌላ ሁለተኛ ሶስተኛ ሀገር ያላቸው ሰዎች ስለሆኑ ወደዛ ይሄዳሉ። አብቾ የሚባለው ጀግና መሪ ግን አውሮፕላን ሲልኩለት አሜሪካ፣ ኖ ግንባር ሄጄ ህወሀትን ሳላሸነፍ ግንባር ሄጄ ህወሀትን ካሸነፍኩ በኋላ መልሼ ደውልልሃለሁ ያለው ለአሜሪካው የውጭ ጉዳይ ሚኒስቴር ለነበረው አውሮፕላን ልከው ሊያስወጡት ሲሉ ኖ ህውሀትን ሳላሸንፍ ምንም የሚሆን ነገር የለም፣ ግንባር ሄጄ አሸንፌ ስመጣ እደውልልህና ተመልሰ ትመጣለህን ያሏቸው እነመሳይ መኮንን ግን ወያኔ ገና ደብረ ሲና ደረሰ ሲባል አገር ነቅለው ወደ ሶስተኛ ወደ ሁለተኛ ሀገራቸውን የሸሹት እነዚህ ሰዎች ናቸው። ዛሬ ኢትዮጵያዊ ናቸው ብላቸው የምታዳምጧቸው። ታዲያ ራሱ ኢትዮጵያዊ ሰላሙን አሳልፎ ሰጥተው ሰላም የተበጠበጠ ሰላም የተነሳ ተሸበርኩኝ እንዲህ አልኩኝ። ኢትዮ ፎረምን እያዳመጥክ አንከር ሚዲያን እያዳመጥክ መሳይ መኮንን የመሳይ መኮንን ልጋግና ለሃጭ ቁጭ ብለህ የሚያዝረከረከውን ነገር ስታዳምጥ እያልክ ሰላም አይኖርህም፣ ለሀገርም ሰላም አታስብም፣ ሀገርም ሰላም ትሆን አቱን የምታውቀው ነገር የለም። አንከር ሚዲያን ሲያዳምጥ አንድ ሰዓት እስኪ ያዳምጥ አንከር ሚዲያን ኢትዮ ፎረም የሚያወራውን ነገር ለአንድ ሰላሳ ደቂቃ ቁጭ ብለህ አዳምጥ እስቲ። ኢትዮጵያ በህልውና ያለች አይመስልም በቃ ፈርሳለች ኦሬዲ እነሱ እንደሚያወሩት ያንን ሚዲያ እያዳመጥክ ሰላም ይኖረኛል ብሎ ማሰብ ተገቢ አይደለም ስለዚህ ሰላማችን በወያኔ ምክንያት ልትፈርስ የነበረች ሀገር ከሞት ከተረፈች በኋላ ሀገር ወደ አዘቅት ወደ ቁልቁለት ወደ መጥፊያዋ ወደ መቃብር ልትወርድ የነበረችውን ሀገር አብቹ የሚባል መሪና ሀገር ወዳድ የሆኑ ኢትዮጵያን ተባብረው ከጥፋት ከመለሷት በኋላ ኢትዮጵያውያን ራሳችን የጠላት አጀንዳ ማስፈጸሚያ መሳሪያዎች ሆነን የጠላትን ፕሮፓጋንዳ እየተጋትን የራሳችንን ሰላም በራሳችን ጊዜን ያጣ ነው ስለዚህ ማንም ተጠያቂ አይደለም ሰላሙን የሚመልስ የሚፈልግ ሰው ካለ የጥፋት የሽብር የተንኮል የጥላቻ የአጥንት ቆጣሪነትና የደም አፍሳሽነት ፖለቲካ የሚያወሩ ሰዎችን ማዳመጡን ያቁም ያ ሲሆን ያንዳንዱ ሰው ወደ ራሱ ሰላም ይመለሳል ያንዳንዱ ሰው ወደ ራሱ ሰላም ሲመለስ ሀገር ሰላም ትሆናለች። የራስህን ሰላም አሳልፈህ ሰጠህ ለጠላት መጠቀሚያ ለጠላት ፕሮፓጋንዳ ጆሮህን መጠቀሚያ አድርገህ ከዚያ በኋላ ሰላምን አጣሁ የሚባል የጅል ትርክትና የጅል ወሬ ተገቢ አይደለም የሚለውን ነገር በደንብ እያንዳንዱ ሰው እንዲያስብ ስለፈለኩኝ ይሄን ፕሮግራም የሰራሁት። ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። መሆን መልቲ ሚዲያን ላይክ፣ ሰብስክራይብ እና ሼር አድርጉ። በሱፐር ቻት እና በሱፐር ስቲከርም ድጋፍ አድርጉ። እንዲሁም ደግሞ ከታች በተቀመጠው የንግድ ባንክ አካውንት ሳፖርት ልታደርጉን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲ ሚዲያ ዘረኝነትንና ጥላቻን የሚጸየፍ